አላይኩም ረመቱላ በረካቱ ዛሬ በደስታ ቀን በመገኘታችን በጣም ደስተኞች ነው። ያረከው አንድ መልክት ይኖራል ብዬ ነው። እዚ ላይ ያረከው የፍልስጤን ባንዲራ ነው እና

የተለያዩ እንቅስቃሴ ሳይፈራ ብዙ ተግባር ሲፈጽም መልካም ስራዎች ላይ ብዙ ጊዜ ሲሳተፍ የተመለከትነው ወንድማችን ኢብነል ጀራህ ከ500 ሺህ በላይ ተከታይ ያለው በቲክቶክ ማለት ነው። በዛሬው ዕለት እንግዲህ ከላጤነት አለም ተገላግሎ ወደ እንግዲህ ትዳር አለም ውስጥ ይገብቷል። ማሻአላህ ማሻአላህ። ከልብ ከልብ ነው ደስ ያለኝ ወላሂ፣ ከልብ ነው ደስ ያለኝ እና እናንተም ብዙዎቻችሁ እንደተደሰታችሁ ተስፋ አድርጋለሁ። የተለያዩ ቪዲዮዎች አሉ። እነሱን ቪዲዮዎች በጋራ እንመለከታለን። ሁላችሁም ግን አልፍ መብሩክ ማሻ አላህ እንድትሉት እፈልጋለሁ። እጅግ እጅግ በጣም ነው ደስ ያለኝ። እና የተለያዩ ቪዲዮዎች ሲለቀቁ አንድ ሁለት ብቻ ነው የተለቀቁት። የተለያዩ ቪዲዮዎች ሲለቀቁ ደግሞ አሁን እነሱ እንመለከትና ቀስር ቀስር ከሙሽሪት ጋር ፓርቱ ብዬ እለቀላችኋለሁ እንሻ አላህ። አብራችሁን ቆዩ። ቻናሉን ሰብስክራይብ እያደረጋችሁ ተቀላቅ ተቀላቀሉ ማለት ነው። በጣም እንትን እያስባ ላይ ነው ሁሉ ጭምር ማለት ነው እና ያው ትፈልጌ ነው የተለያዩ ልጆችን በጣም መልካም ስራ ላይ ሲሳተፍ የነበረ ወንድማችን ነው። እኔ ጭምር እስከ ዛሬ ድረስ ያገባ ነበር ይመስለኝ። የት ያለው ነገር ቢኖር እንግዲህ በዚህ ሰዓት ራሱ በደስታው ቀን ፍልስጤም ላይ የተለያዩ ነገራቶች እየተመለከትን ነውና። ወንድሞቻችንን በደስታችን ቀንም አነራሳቸውም እነሱን እያሰብን ነው ብለው ለየት ባለ ድባብ ነው እንግዲህ ከእስከ ዛሬው ሰርግ ለየት ያለ ቪዲዮ ነው፣ ሰርግ ነው ማለት ነው እነሱን በታሳቢነት አድርገው ተለያዩ ባንዲራዎችንም ተጠቅመዋል። ማሻአላህ አላህ እንግዲህ የእናንተን ትዳር እስከ መጨረሻ አድርግላችሁ፣ እኛንም ደግሞ እዚህ አለም ውስጥ የሌለን ሰዎች ትዳር አለም ውስጥ የሌለን ሰዎች ወደ ትዳር አላህ ይሰብስበን አላህ ያሳካልን አላህ ይዘውጅን ለማለት ተወዳአሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ በደስታ ቀን በመገኘታችን በጣም ደስተኞች ነው። ያለ ያረከው አንድ መልዕክት ይኖራል ብዬ ነው እዚህ ላይ ያረከው የፍልስጤም ባንዲራ ነውና ለወዳጅ ጓደኞች እንዲሁም ደግሞ ለፊልስጤም ህዝቦች ምንድን ላዜሌያው ፍልስጤማውያን አሁን ያሉበትን ሁኔታ እናካለን። ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀው። እና እኛ በደስታችንም በሀዘናችንም ጊዜ እንደዛ ሌት ተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበውና ያንን በማስመልከት ነው እኔም ወዳጆችም ጀማውም በዚህ መልኩ ፍልስጤማውያንን እያሰብን ነው በሰርጋችንም። ከን አላህ በዚሁ አጋጣሚ እንዲነስራቸው ነው ድዋ የምናደርገው። ሰላም አለይኩም። ሰላም ባረከላሁ ለኩማ

ያአጀማ ድባቡን ተመልክተናል። አልፍ መብሩክ ማሻአላህ። ከሙሽሪት ጋር የሚለቀቃል ብዬ ተስፋ አድርጋለሁ። እሱንም የተለያዩ ቪዲዮዎችን ሰብሰብ አድርጌ እንግዲህ ሁለተኛ ክፍል ብዬ እለቅላችኋለሁ። እስካሁን ድረስ ተከታትላችኋል። እንዲሁም ደግሞ ለተለያዩ ድምፅ ሲሆን እንደነበረ ከዚህም በፊት የሰራውን ቪዲዮ በትንሹ አካፍላችኋለሁ ማለት ነው። ከምንም ከምንም በላይ ወላሂ በጣም በጣም በጣም ደስ ብሎኛል። እንኳን ለዚህ ቀን አበቃ ውለዱ፣ ክበዱ፣ ድመቁ፣ ሸብርቁ፣ አብቡ፣ ፍኩ፣ አይለያችሁ ብያለው እና ከምንም በላይ ደስ ብሎኛል። ቪዲዮችን እንመልከት። የኛ ሙሽሮች እንዴት አምረዋል! እንዴት አምረዋል! ዛሬ ሰርጋቸው ማሻአላህ ሆኗል፣ ማሻአላህ ሆኗል

ያ ሙሽሮ ልጅ ወልዳችሁ፣ ያ ሙሽሮ ለመዳርብኩ። ሙሽሮች እንዴት አምረዋል! እንዴት አምረዋል! ዛሬ ሰርጋችሁ ማሻአላህ ነው፣ ማሻአላህ ነው።